በቃ አንድ ነገር ላይ ሌላ ነገር ይጨመራል እንጂ የሚቀንስ ነገር የለም አይደል? እስኪ አሁን ደግሞ ምን እንደተፈጠረ እናጣራ። ከማን ጋር ነው እያወራሽ? እና ወድ እኮ ደውሎ እያሳቀኝ ነበረ። ኧረ ግን እየሳቅሽ ሳይሆን በተቃራኒው የደነገጥሽ ነው ምትመሲ። እናታ ምን ማለት ነው? ያው የሚያስደነግጥ ታሪክ ነገረኝና በልቤ እየሳቅሁ ይሆናል። ተዘጋጅ ጓደኛሽ ብርቱካን ይዞልሽ መጣ። ምንድነው? ቤ አሙሽ ነበር። ሰላም ጤና ይስጥልኝ፣ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበልበይ፣ ያላችሁበት ሐረግ ክፍል ሰማንያ ስድስት ቻናሉን ላይክ፣ ሰብስክራይብ በማረግ ወደ ቻናሉ ተቀላቀሉን። ሉሊት ወደ ስራ እንድትመጣ በአስቸኳይ ስልክ ተደውሎላት ነበረ። እሷም እየተርበተበተች ታዲያ እኔ እኮ ብቻ አልነበርኩም እናንተም ነበራችሁ፣ እኔ ብቻ አይደለሁም። ለቤዚ ደውላ ገንዘብ እንድሰጣት ጠየቀቻት። የቤዚም እሺ እሰጥሻለሁ ነው ያለቻት። ግማሽ ገንዘብ ስለሚጎላት ያፌድን ብትጠይቀውም ያፌድ አብረን ሄደን እንገዛዛለን አላት። ቢኒም ተናቲ ጋር ተገና ሲገናኝ በቃ ቆርጧል ማለት ኔን እንዳለማየት ነው። እበር ላይ የጠበቀው ወንድሜን እየሆነውን ነገር ሁሉ እየነገረቻት ነበር። ላይ እርፋታ ማ የጠበቀችው ነበረ። እንደገባ እንኳን ደና መጣ አቶ ናታ፣ መቼም ልጄ መጣ አታውቅም አይደለ? አለችው። አረ በፍጹም ጥርጣሪ እንኳን የላትም። ግን ለምን ነበር የፈለጉኝ? ሲላት መጀመሪያ ቁጭ ናታንም ግርግዳውን ሁሉ ቀና ቀና ብሎ እያየ ሲያይ ቤታችን ምን ነው ቤታችንን ልትገዛው ነው እንዴ አለችው እረ አይደለም እኔ በምን አቅሜ እገዛለሁ አይ ብዙ አየኸው ቢ ለማንኛውም ወደ ጉዳያችን እንግባ አለች ቲራ እናት ወደ ምን እንደምትሉኝ ለመስማት ጓጉቻለሁ ሲል ወደዚህ ምን ትለኛለች ብለህ ገምተህ ነበር ስትለው የቲራ ብዙ ነገር ገምቻለሁ ለምሳሌ ምን ወደዚህ ስመጣ ተያራ ስራ እንደምትፈልጊልኝ ነግራይ ነበረ። እሱንም አስቤ ምናልባት ስራ አግኝተሽልኝ ከሆነ ብዬ ነበር። ብቻ ብዙ ነገር ሳወጣና ሳወርድ ነው የመጣሁት። ከዛ ድረስ ብሎ ሲላት ቆይ አንተ ማነህ? ትለዋለ እኔ ናታ ነኝ። ቅድም እኮ ስገባ ናታን ብለው እሱን አልጠየቅኩህም። ልጄን ለምን አገድካት ወይስ እሷን ቀርበህ እኔን ለማግኘት የቲራናት እኔ ሰው ማሳገት አቅም ቢኖረኝ ኖሮ ስራ ፈልግ ነበር። እኔ አሁን ለራሴ ነው እየፈራሁ ያለሁት። እሱን ደግሞ ደጋግሜ ለእሷ ነግሬ። ለቲራ ፖሊስ ነህ ወይስ ሰላይ? እኔ ቤተሰብ ላይ ተጠግቼ የምኖር ስራ አጥ ቦዘኔ ነኝ። እኔ የዛለታ በጫካ ውስጥ የቲራን ድምፅ ስሰማ አጋቶቿን ደብድቤ አስመለ ግን ደግሞ እርሱ የሆኑ ተያራት ሁን የሆነ ጣጣ ውስጥ እንደገባችሁ፣ እኔ ራሴ ራሴንም ጣጣ ውስጥ እንዳስገባሁ ይኸው። የሆኑ ሰዎች ሲከተሉ ነበረ። በጣም ፈርቼ ነበር። እንዲያውም ተያራን ሳገኛት እሷንም እንዳያጠቋት ያልታጠፍኩበት መታጠፊያ የለም ሲላት፣ ለምንድን ነው የፈራ? አረ በፍጹም አለና፣ እናንተ የምትፈሩት የሚያጠቃችሁ ሰው አለ እንዴ? አይ እንዲሁ ለጥንቃቄ ኛውም መሄድ ትችላለህ። ጨርሻለሁ። ለዲያራ ግን ምንም አይነት ነገር እንዳትነግ፣ አሁንም ቢሆን አይኔ አንተ ላይ ነው ትለዋል። ወዲያውም ብድግ ብሎ ፈገግ እያለ ወጣ። የሆነ ስልክም አንስቶ ከወጣ በኋላ ተጠራጥራኛለች፣ ስማኝ አለና፣ ምንም እያመነችኝ አይመስለኝም! አነጋገሯ፣ አስተያየቷ እንዳወቀች ነው የሚያስ ቆይ፣ ቆይ እደውላለሁ ብሎ ሌላ ስልክ አነሳ። እንዴት አመሸሽ ገባሽ እንዲህ ወደ ቤት አለ አራም። ገና አልገባሁም ከጓደኞቼ ጋር ነኝ እገባለሁ አለ ተያራ። አረ ይሻላል ብለሽ ነው አለ ግን፣ በዚህ ሁኔታ ባታመሽ ጥሩ ነው። እንዴ አሁንማ አንተ አለ ምንም ቢሆን ታድነኛለህ። ሶ ምንም አልሆንም ማለት ነው አለች ሞ። እባክሽ እንደዛ ነው የምታስቢ። ዛለትም መገኘቴ ፈጣሪና መስክኝ። ፈጣሪ ረድቶሽ እንዲደርስብሽ አይታወቅም። ስለዚህ ራሽን እሺ እኔ ያሳቢ አመሰግናለሁ። እሺ አንተስ አገኘዋለሁ ያልከውስ አገኘን? አዎ ተገናኘን እና አውርተን ተለያየን። አሁን ወደ ቤት እየገባሁ ነው አላት። እሺ ቶሎ ግባ፣ እሺ ቶሎ ስትገባ ደውልልኝ ብላ ባይ ባይ ብላ፣ ኤርፋታም ወደዛ ወደዚህ እያለች የምትጠብቀው ሰው እያለ ይመስል ወደዛ ወደዚህ እያለች ቤዚህ ቤዚ አንሲ ስልኩን እያለ ወደ ነው ተንቆራጠጠች። ወደዛው ደግሞ ቤዚ ከፍቅረኛ ጋር እያወራች ነበረ። ቆይ ስልክ ገብቶብኝ አስፈላጊ ስለሆነ መልሽ ደውልልሃለሁ ብላ ስልኩን ዘግታ የኤርፋታን ስልክ አነሳች። እስ ኤርፋታን እሰይ አነሳችሁ ብላ ቤዝዬ በጣም አስፈልገሽ ነ። ምንድነው እርፍዬ ችግራት እንደ እየሰማዎች ነው፣ ንገሪኝ አለች። ቤዝዬ የሆነ ገንዘብ ፈልጌ ነበረ በሆነ መንገድ እመልሳለሁ። ብር ለምን አስፈልጎሽ ነው? ኤፍ እሺ፣ ስንት ብር ነው የፈለ ለምን ፈልገሽ ነው? ንገሪኝ ስትላት አይ እሱን እንኳን ሌላ ጊዜ ነግርሻለሁ። የብሩ ብር ምንም ችግር የለ፣ እሰኔ እሰጥሻለሁ ስትላት በደስታ እውነት ቤዝዬ? እሺ፣ ያመሰግናለሁ አለቻት። ናቴ በመስኮት እያየ ነበር። ወደ ቤዛ እሽ ቤዝዬ፣ ደህና አደሪ ተባብለው ስልኩን ዘጉ። ኤርባታን ቁጭ እንዳለች ወዲያው ያፌዝ ከውጭ በሩን ከፍቶ ቀጥ ብሎ ወደ ላይ ወጣ። ያፌስ በጣም አመሸህ እኮ በዛ ላይ ደግሞ እንዴት አመሸሻ አላልከኝም፣ ቀጥ ብሎ ወጣ አለች። ይቅርታ የኔወድ እኔ ትንሽ ነገር ረብሾ ነው ፋታም። ቆይ አሁን ደግሞ ምን ተፈጥሮ ነው? በአንድ ነገር ላይ ሌላ ነገር ይጨመራል እንጂ ደና ነገር አይመጣም አይደላ? ለ እስኪ አሁን ደግሞ ምን እንደተፈጠረ እናጣ። እናቷን ከሳሎን ቁጭ ከማን ጋር እየወራሽ ነው የዚህን ያክል? ናን ደውሎ ነበረ። ከሱ ጋር እየሳቅሽ ሳ የሳቅሽ ሳይሆን የተነድሽ ነው የሚመስል የሚያስደነግጥ ነገር ነገረኝ እና በልቤ እየሳኩ ነበር አለችም። በልቤ መስ በውስጡ መሳቅ ደግሞ ምንድን ነው? በውስጡ እየሳኩ ነው ያው እናቴ ገብቶሃል አለ ፂም ቆራርጣ። ብርቱካን ይዛ መጣችና አዲሱ ፍቅረኛሽ፣ አዲሱ ጓደኛሽ ያመጣልን ብርቱካን በዚህ መልኩ ተዘጋጅቷል። አሁን መብላት እንችላለን፣ አለች ጠረጴዛው ላይ እያስቀለደች። አዲሱ ጓደኛችሁ ብርቱካን ይዞልሽ መጣ፣ አለናቴም ምንድነው ቤዝ አሞሽ ነበር እንዴ? አለ ናቴ። አረ አላመመኝ፣ ዝም ብዬ መንገድ ላይ ሳየው ገዛሁልሽ ነው ያለኝ እ ብሎ የሆነ ነገር ሲናገር፣ ይሄ ደግሞ ማለት ምን ማለት ነው? አለች። በሉ ብሉ ስላት፣ እንዴ አንተ አትበላም እንዴ? እኔ እንኳን ከሰው ጋር ነበር ብዙ ነገር ነው የበላሁት፣ ይቅርብኝ። ከማን ጋ? ከቢኒ ጋ? አይ አይደለም። ጽም የሚላት ለመስማት ከቢኒ ጋ መስሏት ጆሮዋን ጣል አርጋ ነበረ። ከሌላ ሰው ጋ አለች ቤዚ። ከሌላ ሰው ጋ አለ ቤዚ። እንዲ አንቺ ውሎሽ ስልክሽና፣ አንቺ ከሌላ ሰው ጋር ልውለሽ አለናት። ጽ እንብላደን ብላ ብርቱካን ድክስታ ወረዲ። እኔ እየበላሁ ነው አለች ያፌዝም ከመኝታው ተነስቶ ወደ ታች ሲወርድ ኤርፋታ መጽሐፍ እያነበበ ከሶፋ ላይ ቁጭ ብላ ነበረ። እንዴት ነሽ እኔ ሚስት፣ ዛሬ ደግሞ በጠዋቱ መጽሐፉን ተያይዘሽዋል አላት። እንዴት ነው ቆንጆ መጽሐፍ ነው? አዎ አ ልክ እንደ አንዳንድ ሰዎች ህይወት የተወሳሰበ ታሪክ ነው ያለ። እኔ ደግሞ እንደዛ አይነት ታሪክ በጣም ነው ወደው አለት። ኤርፋታ ቆንጆ መጽሐፍ ነው በጣም ጥሩ ብሎ ያፌዝን። በቃ እኔ የማደርጋቸው ነገሮች ስላሉ አንቺ ንባብሽን ቀጥ እኔ ልሄድ ብሎ ሲሄድ፣ እንዴ ቆይ እንጂ ቁርስ ልስራ ቶሎ ይደርሳል አለ። በጥዋት የምትነሳ ስላልመሰለኝ ቁርስ ለመስራት ዘገየሁ! ችግር የለውም እግረ መንገዴን ውጭ በላለው ደሞ ወዷ ሚስቲ አንቺ አትድከሚብኝ አለ። ያ እንዴ ነው ልጅቷ ግን ያልመጣችው እስካሁን የቀጠርኩት እኮ አንቺ እንድታርፊ ነው። ለምንድ ነው እስካሁን የዘገየችው? ካልሆነ ሌላ ሰው ልቅጠር። እንዴ ያላሰበችው ነገር ገጥሟት ነው አለ። በዛ ላይ እኔም ቤት ውስጥ ስቀመጥ መንቀሳቀሱ ጥሩ ነው። ባይሆን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር። እና የተወሰነ ገንዘብ ብላ ስትለው እውነትሽን ነው የኔ ንግስት ብሎ ያላምንሽም፣ ንገሪ፣ ምንድን ነው የምትፈልጊው? እንዲህ እንድትይ ነበር የምፈልግ ብለው በደስታ ጎና ሄዶ ቁጭ አለ። አንዳንድ ነገርን ፈልጌ ማለት ያው ስራ ልጀምር አይደለ፣ ልብስም ያስፈልገኛል ውድ አንስቲ፣ በጣም ያስደሰሽኝ። በቃ ሹፌር እና ቆንጆ ቆንጆ ቦታ አንቺም የምትመጥንሽበት ቦታ እንዲወስድሽ እነግረዋለሁ፣ ከዛ ይዞሽ ይሄዳል። ይ በነፃነት መንቀሳቀስ አልችልም ማለት ነው አለች ፋታን በቁጣ ምን አለ ነገሮች እንኳን በራሴን እንዳደርግ ብፈቅድልኝ ፋታ ብሰጠኝ ብላ በነደድ። ወይ ምንድን ምንድነው ላርግ አድርግልሽ ምልህ እንኮ ነገሮችን ላቅልልሽ ብዬ ነው በቃ አንቺ እኔ ተስራ ስወጣ ደውልልሽና የምትፈልጊውን ነገር ሁሉንም እናደርጋለን። እርፋታን በንዴት ይህ ብሽቅ ገንዘቡን ለምን በቼ አይሰጠኝም ካዘነልኝ? ብላ በንዴት ብድግ ምን አለበት ነበር ቤዝን ሁሉንም ገንዘብ ጠይቂያት ነበር። እስቲ አሁን ያን ሁሉ ገንዘብ ግማሹን ገንዘብ የታባቴ ነው የማመጣው እያለ የትበሳጭ። ቴያራም ወደ ወንድሟ ክፍል ለመግባት ላንኳኳ ላንኳኳ እያለች እጇን ትመልሰው ትሄድና ትመልሳለች። እንዲህ እህቴ አለ፣ ወደ ወንበሩን ከፍቶ ሊወጣ ሲል ምንሰራለሽ እዚህ ወንድሜ? ከአንድ ጓደኛዬ ጋር ሳወራ እህቱን በጣም እንደሚወዳት ይነግረኛል። እኔም ስለእኔና ስለአንተ አሳብኩኝ፣ እያለች ጎንበስ ቀና እያለች እና አለ እኛን ለምን እንደምትሸሸኝ ለምን እንደምትሸሸን ከነገርከኝ ብዬ ነው እኮ ማለት እኔ እኮ በጣም የምወድሽ የኔ ውዷ ለምን አትነግረንም ስትለው ይህንን መናገር አልችልም አሁን ሌላ ጊዜ እነግርሻለሁ ብሎ በሩን ዘግቶ ወደ ውስጥ ገባ አዲም ከእናቱ ጋር ቀይዞላት ሊወጣ እያሳሰረ ዳግዬ ጎበዜን ልጅ አለች በደንብ ስላልነቃሁን የደነገጥኩት ነይ ቁጭ በይ አለቻት የሁልሽ ቤዝዬ የንግድ ሰውየው! ከሌሎች ሰው ሰዎች ጋር ተመሳጥሬ ያደረግኩት ነው፣ ወንብዬ ያደረግኩት ነው የመሰለው። አሁን ሁል ትልቅ ችግር ውስጥ ነው ያለሁት፣ ግን ምን እንደማደርግ አላውቅም። ቤዝዬ አለቻት። አይዞሽ ሉልትዬ አንቺ ያው ሆነ ብለሽ ያደረግሹ እስካልሆነ ድረስ ምንም ነገር አይመጣም አለቻት። አይዞሽ ተረጋጊ ስትላት፣ አይ ቤዝዬ፣ አንቺ እኮ እንደዚህ ጥሩ ሰው በቃ ተረጋጋው። እታች ስትመጪ እናወራለን ብላ ከክፍሏ ወጣች። የአይፈድን ኮምፒውተር ለመክፈት ብትታገለው ብትታገለውም አልሆናላት። ቆውላ ይጥቀምሽም አይጥቀምሽ አላቅም ከሉሊት ጋሁን ተገናኝተን ነበረ የሆነ ቢዝነስ እና የሆነ ስራ እንደጀመረች እና ስራው እንደተበላሸባት ሰውየውም እንደሚፈልጋት ነገር በጣም የሚጠቅመኝ ነው አለች። ርፋ እያንዳንዱ ነገር ለኔ ጠቃሚ ነው። ቻው በቃ ተባብለው ዘጉ። ከንም መጠባበቋን ይዘዋለች ቁጭ ብላ ወዲያና ወዲህ ሲደወላት ወይኔ ጉዴ ፈላ እያለች ለማንሳት ፈረች። በፈጣሪ አባክ ርዳኝ እያለ ትጨናነቅ ጀመር። ወይኔ ቅርብኝ፣ ባላነሳው ነው የሚሻለው እያለች ለማንሳት አፈርታ ስልኳን አስቀመጠችው። ወዲያው ሲዘጋ ደግሞ ተመስገን ዘጋ ብላ ስትል ወዲያው ደግሞ ስልኳ ይጠራ ጀመረ። አይ አለች ላንሳው፣ ወይሳ ላንሳው እያለች እባክህ ፈጣሪ አግዘኝ እርዳኝ ትል ጀመር ጀመር ወዲያውም አንስታ! ማንስታ ሄሎ አለች። ወይዘሮ ሉሊት አሁን በላኩልሽ አድራሻ እማት መጪ ከሆነ ነው የምትገቢው አላት። ሰውየው ስለተፈጠረው ነገር በፍጥነት መተሽ እንድታብራሪልን ብሎሻል አለቃው ያ ካልሆነ ግን ሲላት እሷም እኔ እኮ ምንም ጥፋት አላጠፋሁም፣ በቦታው ደግሞ እናንተም ነበራችሁ፣ እኔ ብቻ አልነበርኩም እያለች አልመጣም፣ እሽ እመጣለሁ፣ አልመጣም፣ እሽ እመጣለሁ እያለች ግራ ተጋብታ በፍራቻ እሱም በሕይወትሽ ፈርደሽ ሊሆን ይችላል፣ እማት መጩ አላት። ማለት አለቃው በሰላም የምታብራራልን ከሆነ ተኛው ጋር መቀጠል ትችላለች ብሏል፣ አላት። ምርጫው ግን ያንቺ ነው። ባገ ፈጣሪ አግዘኝ እያለች ያለች በመስታወት ውስጥ ራሷን እያስተካከለች እየተቁነጠነጠች ነበረ። በዙሪያው ሁሉ የሚያግዘኝ ሰው የለ ሁሉም ሴጣኖች ናቸው እያለች ነበረ። ከዛም ናቲን ከላይ ሲወርድ ጽና ፔሲ ቁጭ ብለው ነበረ። ከዛም ምን ሆነ ነው ጥርስ በጥርስ የሆንከው? ተወጣ ደግሞ ምግብ በልታ አትወጣም ወይ ነው ስትለው ቢኒ በር ላይ እየጠበቀኝ ነው፣ አልበላም አለ፣ አስቸኳይ ጉዳይ ያለብኝ። ጺም ወደ ኋላዋ ዞር አለች እና ተመለከተች። በምስኩት ጺም በሀሳቧ ታዋራ ጀመረ። ቆይ በዙሪያ አላይሽ አላየሽም፣ ያለ እውነቱ ይሆን እንዴ? እንዴ እኔን አለማየት ነው እኮ ያልገባው እያለች በሀሳቧ ለራሷ ታዋራለች። ጺም ለእርፋት ስልክ ደወለችላት እና ዛሬ ከተመቸሽ እንገናኝ ስትላት በሰላም ነው ግን፣ የኔናታ ደህና ነው፣ ሁሉም ሰላም ነው፣ ከዚህ አለቻት። ግን ደግሞ ግንጀሽ የምነግርሽ ነገር አለኝ ስትላት፣ ቀጠሮ ተያይዘው ቻው ተባብ፣ ገኒም እርፍ ስትወጣይታት ተጣራቻት፣ ና እየሮጠች ወደ እሷ ሄደች። ከዛም እንቃርጋት፣ ተሳመቻት በኋላ የኔ ልጅ እንዴት እንደናፈቅሽልኝ እንኳንም ዓይንሽል ባየዎች በጣም ንፍቃልሽኝ እኮ አለቻት። ደግሞ ምን ሆነሽ ነው እንደዚህ ምትሮጩ? ደህና ነኝ ገኒ፣ ምንም ነገር አልተፈጠረም፣ ደህና ነኝ። ቆይ አንቺ ዚህ የምትሰሪ ያለው እኔ ስራ ጀምር ያለው እዚ እቤ ቁጭ ተምል እየተንቀሳቀስኩ ነው ስትላት፣ እና ዚህ ነው ፀሀይ ላይ የምሰሪው ብላ በጩኸት በቁጣ ስትል ወዲያው መለስ አለች። እና በቃ እሺ እኔ ቸኩያለው የምሄድበት አለች። ደግሞ ያስቸኩል ድረስ ምን አስገጠመሽ ኤፍዬ ስትላ ጥላት ሄደ የኔ ልጅ አለች። ገኒ ደግሞ እንዴት ነው የገሳችሁ? አለች ገኒም ምን አለበት ትንሽ ደቂቃ እንኳን ብቆመሽ ብታናግረኝ፣ እያለች ወደ ኋላዋ ዞር ዞር ያለች እያየቻት ተመለሰ። ናቲና ቢኒም ተገናኝተው፣ አይገርምም እኔ በዚህ ፍጥነት ይሆናል ብዬ አላሰብኩም አለ ቢኒ። ናቲም እኔንም አስገርምሃኛል አለው። ግን ደግሞ ተጠንቀቅ፣ የፊዝ ሰዎች የሚያደርጉት አይታወቅም ሲሉት ሲለው፣ ናቴ እኔ እንደፈለጉ ያደርጉኝ፣ ግን በቤተሰቦች አያምጡብኝ ለገኔ ልነግራት እንደ ቸኮልኩ አለው። አንተም ኤልፋታን ታስመልሳለ። ቢኒ ምን ሆነ ነው? ናቲም ቲየራ በቀጠሮ ሰዓት መጣች። ከዛን ሰላም ካለች በኋላ አስጠበቅኩ እንደ ይቅርታ፣ እኔ እኮ ለማየ ከመጣቴ በፊት ስራ ቶሎ እንድትፈልግ እየነገርኳት ነበር አልቹ እኔ አትጨነቂ፣ እኔስ ምን መሄጃለኝና ብጠብቅሽስ አለ ከዛን በስራ ምክንያት ሲያወሩ እኔ ወደ ክፍለ ሀገር ሄዳለው ሲላት፣ እናቴ እዚሁ ትፈልጋ ታስገባሃለች። እንዲሁ ሰራ ሰራ ርጌ እኮ እመለሳለሁ ሲል፣ አይሆንም ማሜ እዚሁ ስራ ታስገባሃለች ብያለሁኝና ስለዚህ አትሄድም እያለችው። ቲራ እርፋታና ጺም ተገናኝተው ስለሆነው ነገር እየነገረቻት ነበር። እኔ በአሁኑ ሰዓት ከባድ ችግር ውስጥ ገብቻለሁ፣ በፍቅር ተይዣለሁ አለች። ዜ እርፋታም እያዳመጠቻት እየሰማቻት ነበረ። እና በአሁኑ ሰዓት አልቻልኩም፣ በጣም ነው የምወደው እያለቻት ስለ ቢኔ እየነገረቻት ከዛም ያፌት ሳይመለስ እኔም ወቶሎ ልግባ ብላ ተነስተው ቻው ተባብለው ተለያዩ። በበር ላይ ሉሊት ወደቀች መታ